ኦርቶዶክስ ሚዲያ ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ይዤላችሁ የመጣሁትኝ ቅዱሳን አባቶቻችን በአንድ አይነት ስም የሚጠሩት ቅዱሳን አባቶቻችን ስማቸውን እየጠራን እንዲሁም ታሪካቸውን እንተርካለን ማለት ነው። ከሱ ግንዛቤ እንድንወስድ ጳውሎስ በሚል ስም የተጠሩ ቅዱስ ዮሐንስ በሚል ስም የተጠሩ በአንድ በአንድ ሆነው ማይበረ ቅዱሳን ታሪኩን አሰባስቦ በአንድ አስቀምጦታል። ነገር ግን ለእናንተ መጽሐፉን ለመግዛት ላይደርሳችሁም፣ ላታገኙትም ትችላላችሁና የቅዱሳን አባቶቻችንን ታሪክ ከዚህ ላይ በመስማት ግንዛቤ እንድትወስዱ ስል መልእክቴን ለማስተላለፍ እሞክራለሁ ዛሬ የምናየው አንድ ቅዱስ አባት ነው። እንግዲህ በለንጊኖስም የሚጠሩ ቅዱሳን አባቶቻችንን እናያለን። እንግዲህ ለእያንዳንዳቸው አንዳንድ ቪዲዮ እንሰራበታቸዋለን፣ አጭር አጭር እያደረግ። ዛሬ የምናየው ግን አባ ለንጊኖስ ዘደብረ ዝጋግ የሚባሉ አንድ ቅዱስ አባት የእሳቸውን ታሪክ ሙሉ እናንብላችኋለሁ። ግንዛቤውን እናንተ ትወስዳላችሁ። በእያንዳንዳቸው ደግሞ እንዲሁ ግንዛቤ የምንወስድበትን አጋጣሚ እንፈጥራለን። አባ ለንጊኖስ ዘደብረ ዝጋግ ትውልዳቸው ኪልቅያ ሲሆን በልጅነታቸው ገዳም ገብተው በመመንኮስ የአባ ሉኪያኖስ ደቀ መዝሙር ሆነው በተጋድሎ ኖረዋል። መምህራቸው አባ ሉኪያኖስ አበምኔትነት ሊሾሟቸው ሲሉ ውዳሴ ከንቱ በመጥላት አባ ለንጊኖስን ይዘው በድብቅ ወደ ሶርያ ሄዱ። በአንዲት ቤተ ክርስቲያንም ተቀምጠው ብዙ አስገራሚ ታምራትን ያደርጉ ነበር። ዜናቸው በሁሉም ዘንድ ሲሰማ አሁንም ውዳሴ ከንቱን በመራቅ በአባታቸው ምክር አባ ለንጊኖስ ወደ ግብፅ ሄደው ደብረ ጽጋ ገዳም ገቡ። በዚያም አበምኔቱ ሲያርፉ በእግዚአብሔር ትእዛዝ አባ ለንጊኖስን አበምኔት አድርገው ሾሟቸው። ከጥቂት ጊዜ በኋላ መምህራቸው አባ ሉኪያኖስ መጥተው የመርከብ ጣሪያ እየሰሩ አብረው በአንድ ልብ ሆነው በተጋድሎ ኖሩ። ብዙ ታምራት እያደረጉ ብዙ ከኖሩ በኋላ አባ ሉኪያኖስ ሲያርፉ የውሾች ጉባኤ እየተባለ የሚጠራውንና ጌታችንን ሁለት ባሂር የሚለው የሮም የረከሰ እምነት በጉባኤ ተወሰነ። ከሀዲው ንጉሥ መርቅያኖስም በሀገራቸው ሁሉ የጉባኤውን ደብዳቤ መላክ ጀመረ። የንጉሱንም ደብዳቤ መልእክተኞች ለአባ ለንጊኖስ አመጡላቸው እና በዚህ ጽሑፍ እንደምታምኑ እና እንድትፈርሙበት ንጉሱ አዟል ብለው ሰጧቸው። አቡነ ለንጊኖስም ከቅዱሳን አባቶች ጋር ልማከርበት እኔም ምንም ምንም መስራት አልችልም፣ እንድንማከርበት እናንተም ከእኔ ጋር ኑ ብለው የቅዱሳን አጽም ወዳለበት ዋሻ ውስጥ ይዘዋቸው ሄዱ። አባታችንም ለአጽሞቹ እንዲህ ብለው ተናገሩ። የከበራችሁ ቅዱሳን አባቶች ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስን ሁለት ባሕርይ የሚያደርግ እናንተ አርፈናል ተኝተናል አትበሉ። እነሆ አንዱን ክርስቶስን ሁለት ባይሩ የሚያደርግ በውስጡ የተጻፈበትን ይህንን ደብዳቤ አውጥተዋልና በቃሉ እመን አምን ዘንድ በውስጡም እፈርም ዘንድ ታዙኛላችሁን እያሉ አጽሞችን ጠየቋቸው። ያን ጊዜም የተላኩት ሰዎች እፈርም ዘንድ ሁሉ እየሰሙ ከቅዱሳን አስከሬን ውስጥ እንዲህ የሚል ቃል ወጣ። የአባቶቻችንን የሐዋርያትንና የ318ቱን የቀናች ሃይማኖትን አትተው፣ ይህንንም የረከሰ ደብዳቤ አትንኩት። ይህንንም ከአስከሬናቸው ወጣ። ይህንንም የሰሙት የንጉሱ መልክተኞ እንዲህ የሚል ቃል ወጣ። የአባቶቻችንን የሐዋርያትንና የ318ቱን የቀናች ሃይማኖትን አትተው፣ ይህንንም የረከሰ ደብዳቤ አትከተል ከአስከሬናችን ቦታ አረቀው እንጂ የሚል ቃል ከአስከሬናቸው ወጣ። ይህንንም የሰሙት የንጉሱ መልእክተኞች እጅግ አድንቀው ወደ ንጉሱ አልተመለሱም። ይልቁንም እራሳቸውን ተላጭተው በዚያው መነኮሱ እንጂ እስከ ዕለተ ረፍታቸውን በታላቅ ተጋድሎ ኖሩ። የከበሩ አባ ለንጊኖስ የአማረ ተጋድሏቸውን ጨርሰው የካቲት ሁለት ቀን በሰላም አርፈዋል ይላል ዘውር ሀይ የካቲት ስንክሳር ማለት ነው። ስለ ቃሉ የቃሉ ባለቤት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከቅዱሱ አባ ለንጊኖስ ረዴትና በረከት እግዚአብሔር አምላካችን ይክፈለን፣ ረዴት እና በረከት ይክፈለን። ግንዛቤ ወስደንበታል ብዬ አስባለሁኝ። እንግዲህ አባታችን ታላቅ መናፍቅ እንደተነሳ ሄደው ቅዱሳንን እንደቀሰቀሷቸው እንዳነቋቸውና ቅዱሳኑንም ሄደው በሉ ክርስቶስ አንድ አካል፣ አንድ ባሕርይ፣ ከሁለት አካል አንድ አካል፣ ከሁለት ባሕርይ አንድ ባሕርይ የሆነውን ክርስቶስን የሚከፋፍል ሁለት ባሕርይ፣ ሁለት አካል የሚል መጥቷል እና ተነስታችሁ ፍረዱ እኔ የምፈርምበታለሁ እናንተ ከፈረዳችሁ ብለው ሄደው ቅዱሳን አባቶቻችን አጽማቸውን እንዳማከሩና እንዲሁም ቅዱሳን አባቶቻችን ከሞቱ በኋላ ሳይሆን በህይወት ሳሉ ብቻ ሳይሆን ከሞቱ በኋላም ልክ ምስክርነት እንደሚሰጡ ስራ እንደሚሰሩ አባቶቻችን የምንረዳበት ሀሳብ ነው ስለነበረን ጊዜ የቃሉ ባለቤት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።